ሰውና ሰላማችን ነው። ያልሞተ ሰው መጨረሻ የለውም። እሺ፣ ዝግጁ ነኝ። እየጠበኳችሁ ነው። ወይ ማነው? የካሌብ አባት የቲናን ተንኮል እያወቁ በትግስት ማለፍ ወይም ደግሞ እንደስካሁኑ በማስመሰል መቀጠል አልፈለጉም። ከእንግዲህ በኋላ አይን ሽላፈር አንችን ማየት አልፈልግም፣ በማለት ልብሶቿን አስተካክለው እንድትወጣ አድርገዋታል። እርሷ ግን አሁንም ከተንኮላ አላባራችምና መኪና የገጫት በማስመሰልም መንገድ ላይ ተዘራለች። በመጀመሪያ ሬስቶራንት ተቀምጣ የሆኑ ሰዎች እንዲረዷትና አንዳች ተንኮል እንዳሰበችም እያወራች ነበረ። በዚህ ሰዓት እርዳታቸው ያስፈልገኛል አደራ ድረሱልኝ እያለችም እየተማጸነቻቸው ነው። እነዚህ ሰዎችም በመኪና አደጋ እየደረሰባት በመምሰል ለካሌብ መደወል እንዳለባትና ሕጋዊ ባሏ ስለሆነ ወይም ደግሞ ወረቀታቸው ስላልተቀደደ የግድ ለቲና እርዳታ ስለሚያስፈልጋት ካሌብ ይሄዳል ማለት ነው። በዚህ ሁኔታ ተመልሳ ወደነ ካሌብ ሕይወት የምትመለስበትን መንገድ እያመቻቸች ነው። ምናልባትም የቲና ተንኮላ አማሯቸው ካልጨከኑባት በስተቀረ ተመልሳ መምጣቷ የማይቀር ነው። ለማንኛውም በዛሬው ክፍል አምሳ ስድስት ምን አዲስ ነገር አለ አብረን የምንከታተል ይሆናል። የትሁት አፍቃሪ የነበረው ተመስገን በእገታ ሰንብቷል ማለትም የቲና ወዳጅ የነበረው ዛሬ ላይ ተመስገንን በማገት ለትሁት ወዳጅ ሆኗል። ትሁት ምንድን ነው የምትፈልገው? ፍላጎትሽን ተናገሪ በማለት እየጠየቃት ነው። ትሁትም የምትፈልገው ነገር ቢኖር ወደ ሀገሩ በሰላም እንዲመለስ ነው። ማለትም ይህ አጋች የሆነ ጉዳት እንዲያደርስበት አትፈልግም። ምክንያቱም በቤተሰቦቿ በኩል የሚመጣባትን ጦስ ጠንቅቃ ታውቃለች። ና እዚህ በግታ ከሚቆይ ይልቅ ወደ ሀገሩ ቢመለስ ለካሌብም ሆነ ለሽማግሌው ሰላማዊ ህይወትን ማስቀጠል እንደምትችል ማለትም በእሷ ምክንያት ወደዛ ቤት እየተመላለሰ የሆነ ችግር እንዳይፈጠርባትን በማሰብ እባክህን ወደ አገሩ በሰላም ይመለስልኝ እኔም ስራዬ ልስራበት በማለትም ነገረችው። አጋቹ ግን እንዲ በቀላሉ ሊለቀው አልፈለገም። ተንኮለኛዋ ቲናም መርዝ የበጠበጠችበትን ውሃ ለአባባ ልትግታቸው ስትል እርሳቸው ተመልክተዋት ስለነበረ ይህንን ውሃ እንድትጠጣ እያስገድዷት ነው። እርሷ መርዝ እንደሌለው ልትማጸን ብትሞክርም አባባ ግን መርዙን ስትጨምር እንደተመለከቷትም ያጋልጧታል። ቲና ከወንጀል ነጻ እንደሆነችም ለማስመሰል እየሞከረች ነው። በጣም አስመሳይና ክፉ ሴት ነች በማለት ጉርቧን ንቅ አድርገው ይዘዋታል። ውሃውንም ለማጠጣት እየታገሏት ነው። ቲና ግን ይህንን ውሃ አልቀምስም ብላለች። በስከ መጨረሻም አይንሽን ላፈር በማለት ልብሶቿን አስተካክላ መውጣት እንዳለባት ማስጠንቀቂያ ይሰጣታል። ሆኖም እዛው መኝታ ክፍል እንዳለችም ገፍትረዋትም ይወጣሉ። እሺ ማስጠንቀቂያ ላይ ያለችው ቲናም አሁን በጨለማ የት ትሄዳለሽ? አባዬ ባከን አትጨክንብኝ፣ ስለ ሴት ልጅ አምላክ እያለችም ተማጸነቻቸው። ምን አገባኝ ይህንን ቀድመሽ ነበር ማሰብ የነበረብሽ፣ ጣላቸው እንደ ቸኮሉም ይነግሯታል። ትም ተመስገን ከታገተበት ወጥታ ወደ ቤት ስትመለስ ቲና እያለቀሰች ነበር የጠበቀቻት። ቲና ምን እንዳጋጠማትም ጠይቀቻት። ይህኔ አጅሪ ቲና እየመለሰችው መልስ ቢኖር ይኸው ሁሉም እያሳደዱኝ ነው፣ አሁን በጨለማ እንድወጣም ፈረዱብኝ በማለትም ነገረቻት። ትሁት ግን የደረሱባትን በደል ወደ ጎን በመተው እባክሽን ቲና ተረጋጊ፣ እሺ አሁን በጨለማ እየትጃለሽ እደር እያለች እየገለገለቻት ነበረ። እንዴት ብዬ በዚህ ሁኔታ፣ ጥላቻቸው ከልክ አልፏል እኔን ማየት አይፈልጉም። ሁሉም ሰው በጣም ያሳድደኛል። በጣም ተፈርዶብኛል በማለትም ነገረቻት። አባባም ቲናን ለማባረር ሻንጣዎቿን እያስተካከሉ ነው። ማለትም እያንዳንዱ ልብሶች እያጣጠፉ አስገብተውላታል። እስከ መጨረሻም ሻንጣ ሲወልሽ ከእንግዲህ በኋላ እንዳላይሽ በማለትም ይነግሯታል። ይሄን ቲና እየተርበተበተች መሄጃ እንደሌላት ልትለምናቸው ብትሞክርም አባባ ግን አሁን ላይ ቆርጠው ተነስተዋል። መስገንም እጆችና እግሮቹ ታስረው እባክን ፍታኝ ካለበለዚያ፣ እገድልሃለሁ እኔ ማንም በሕይወቴ ደፍሮኝ አያውቅም እያለ ከታሰረበት እጆችና እግሮቹ እንዲፈቱለትም እየጠየቀው ነበረ። አጋቹ ግን ወይ ፍንክች ብሎታል። እንደውም ሊገድለው እንደሚችልም ዝቶበታል። እናም ከነካሌ ቤት ተባራ ልብሶቿን ይዛ ስትወጣ ከሄደን ጋራ ደረጃ ላይ ይገጣጠማሉ። ታዲያ ገና ስታያት ነበረ አራስ ነብር የሆነችባት መቼም ከዚህ ቤት ተባረሽ መሆን አለበት በማለት ማናገረቻት። ዞር በይልኝ አታናግሪኝ፣ ካለበለዚያ አንዳች ጉዳት አድርሽ ይወጣለሁ እያለችም ዛተችባት። የተናደደ ሰው ብዙ ነገር ይናገራልና እንደፈለገች ጸባይሽን ብታስተካከይ ግን ለዚህ ሁሉ ባልተጋለጥሽ ነበር በማለትም ኤደንም ተሳለቀችባት። ይህን የቲና እያልሞተ ሰው ተስፋ አይቆርጥም፣ በሕይወት እስካለው ድረስ ነገ ሌላ ቀን ነው በማለትም ሻንጣዋን ጠቅላ የነካሌብን ቤት ተሰናብታም ትታ ትወጣለች። ትሁት ተመስገነን እንዳሳገተችው ለኤደን ነግራታለች። ኤደንም እንኳን ደሳለች በማለት ደስታዋን ገለጸችላት። ለትሁት ግን ሌላ ሀሳብ ውስጥ እንደሆነችም ነገረቻት። ማለትም ለጊዜው እሱ ስለታገተ ፎይታ ቢሰማትም፣ ነገ ግን የሚያመጣባትን ጣጣ ጠንቅቃ ታውቃለች እና አሁን እኔ እንዳሳገትኩት ቢያውቅ እንዲህ በጤና የሚያሳድረኝ ይመስልሻል አዝማዴ ሁሉ ስቃይ ውስጥ ይገባል፣ በማለት ጭንቀት ውስጥ እንዳለችም ነገረቻት። ለነገው ነጋለው እንኳን ዛሬ አሳገትሽው፣ በማለትም አድናቆትን ቸረቻት። ማለትም ለጊዜው ስለታሰረ ብቻ ደስ ሊልሽ ይገባል፣ ለምን ስትጨናነቅ ያለሽ? በማለትም አበረታታቻት። ተመስገናጋችም ይኸው ሰዓቱ ነግቷል፣ ዛሬ ደግሞ የመሞቻ ቀን እየተቃረበ ነው፣ በማለት ዛተበት። ሆኖም ተመስገን እባክን አትግደለኝ ዛሬ ፍርሃት ፍርሃት ብሎኛል። የምትፈልገውን ሁሉ አደርግልሃለሁ፣ ለዚህ ደግሞ ቃል እገባለሁ በማለትም ለመነው። እጋቹም አንድ ሚሊዮን ብር ሊሰጠው የሚችል ከሆነ ሊፈታው እንደሚችልም ነገረው። አንድ ሚሊዮን ብር ከየት አመጣለውኝ? ቢያንስ ትንሽ ቀንስልኝ ያለም ተከራከረው። ይህንን የማታደርግ ከሆነ በፍጹም እዚህ ከታሰርክበት አትለቀቅም በማለት ትቶት ይነሳል። ይህ ሁኔታ ለተመስገን ግን በጣም ጥሩ አጋጣሚ ነበረ። እጆችና እግሮችንም ወደ ሆኑ ፈታቸው፣ ከተቀመጠበትም ተነሳ። ይህ አጋች ወደ ሆኑ እየሮጠ በመምጣት እጆችና እግሮችን ተመልሶ ለማሰር ቢሞክርም ተመስገን ፈጥኖ በቦክስ ይመታዋል። መሬት ላይ ዘርሮትም ወደ ሆኑ እያመልጣል። ትሁትና ኤደንም ባለጉዳዩ አንችነሽ እንፍጠን እያለቻት ኤደን ትሁትን እያራራጠቻት ነው። በዚህ ሁኔታ የተራራጡ ወደ ታገተበት ክፍል ሲያመሩ። አጋች ወዲያውኑ ተዘርሮ ነበር ያገኙት። ታዲያ ትሁትም አለቀልኝ ከዚህ በኋላ እንግዲህ እገድለኛል እኮ ምንም ምህረት የለውም እያለችም ተርበተበተች፣ አለቀሰችም። ኢደን አይዞሽ ተረጋጊ እያለች ለማረጋጋት ሞከረች። ትሁት ግን በጣም ፍርሃት ውስጥ ገብታለች። እናም ከሬስቶራንቱና ስልክ በመደወል ሊረዷት የሚችሉ ሰዎች ቶሎ እንዲደርሱላት እየጠየቀቻቸው ነው እነርሱን እየተጠባበቀቻቸው እንደሆነም ነግራቸው ስልኩን ዘግተዋለች። ቶትም ወደ ቤት ከተመለሰች በኋላ ከባድ ጭንቀት እንደገባች ለካሌብ ነግረዋለች። ማለትም ሰውየው ተከትሏት እዚህ ድረስ እንደመጣና ከባድ አጣብቂኝ ውስጥ እንደገባችም እየነገረች ነው። ምንም እንኳን ፍቅሩን ለመግለጽ ቢቸገርም በጣም እንዳፈቅራትም ይታወቅበት ነበር። እጇን ይዞ አንዳንድ ነገር ለመግለጽ ቢሞክርም አንደበቱ የተያያዘ ይመስላል። ትሁት በኩልም እንዲሁ ከባድ ፍርሃት ውስጥ ገብታለች። ማለትም እኔ እናንተ እንዳሳገት ነው ቢሰማ እንዲህ የሚምረን ይመስላል በማለት ጥያቄ አቅርባለታለች። አሌብ ለዚህ ጥያቄዋ መልስ አላገኝላትም። እርሷን በፍቅር አይን እየተመለከታት እዚህን ሰው ስልክ ቁጥር እንድትሰጠውና የገባበት ገብቶ ሊበቀለው እንደሚችልም ገልጾላታል። ይህኔ ትሁትም አንተ ጠበቃ ብለህ የቀጠርከው ሰው ነበር ይህንን ያደረገው በማለትም ገልጻለታለች። እንዴት ጠበቃ ብዬ የቀጠርኩት ሰው ይህንን ሊያደርግ ቻለ በማለት በጥያቄም ሲያፋጥጣት ነበር። ጅሪቴናም በተቀጣጠረችው መሰረት እነዚህ ሰዎች ወደሆኑ ደርሰውላታል። በመኪና አደጋ የደረሰባት ይመስል መሬት ላይም ተዘርራለች። እነዚህ ልጆችም እሷን ለማዳን እየተሯሯጡ ነው። ሆኖም መኪናዋ ካጠገቧ እንደቆመችና እርሷን መሀል አስፓልት ላይ እንደተዘረረች እነዚህ ሰዎችም እየተሯሯጡ በዚህ ሁኔታ ተመልሳ ወደነ ካሌብ ህይወት ለመግባት ያሰበችው ቲና ዛሬም ተንኮልን አርግዛ ተከስታለች። ይህ ነገር ሊሳካላት ይችል ይሆን? ካሌብና አባትየው ራርተው ወደ ቤታቸው ሊመልሱ ይችሉ ይሆን? ና ተንኮል መቼም ተለያይቶ አያውቁም። በሚቀጥለው ክፍል ቲና ያቀደችው ይሳካላታል ወይስ እንደ እስካሁኑ ነገሮች እየከሸፉባት ይታወቁባት ይሆን? አብረን የምንከታተል ይሆናል። ለዛሬ ትሁት ክፍል ሃምሳ ስድስት ይህንን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።